ይላል ። ስለዚህ ውሎ ማስተካከል ነው ባይዘ ወይ እኔ ስለ ማንም እያወሩ አይደለም፣ ፕሊዝ ስለ ግለሰብ እያወሩ አይደለም። እኛ እንዴት እንለወጥ ነው እንስተካከል ነው። በምንም እምነቱኑ ለሁላችሁ የሚጠቅም ነገር ነው የምናገረው ያለሁት የራሳችን። አንዳንዴ እንዲሁም ብዙ ጊዜ አንዳንዴም ሳይሆን ብዙ ጊዜ ራሳችን በራሳችን ነው እየገረፍን ያለ ነው ኦኬ። ራሳችን በራሳችን እየገረፍን እየገረፍን እያሰቃየን ያለ ነው። ነፍሳችን እንደዚህ ጭንቅ የምናደርጋት ራሳችን ነን። ይሄ ዝም ብሎ ጉትት ጉትት የምናደርገው ነገር አለ ቁርጥ እያደረግን መውጣት ስንችል፣ አንዳንዴ የምንጎትተው ነገር ተሳቢ ነገር ከበዛ ክብደት ነው የሚሆን። አስተውላችሁ ሳይሆን የሆነ የሚሳብ ተሸክማችሁ ነገር መሮ ትችላላችሁ፣ ትችላላችሁ ግን ምን እየሆነ ይመጣል? እየከበዳችሁ እየከበዳችሁ እየከበዳችሁ የሆነ ነገር እየጎትታችሁ መውጣት አትችሉ ማለት ያንን የምጎትቱ ነገር ከጣላችሁት፣ ግን በነፃነት ትወጣላችሁ። አሁን እየጎተተን ያለን ነገር አለ። እኛ ራሳችን እየጎተተን የምንሰበው ችን ላይ ደናንሾ ህይወት እንዴት ነው? ህይወት ያው ደና ነው ማለት ይከብዳል። ያው ነገሮች አሉ፣ ያልሆኑም ነገሮች አሉ። ግን ያው እግዚአብሔር በቀን ላይ ቀን እየጨመረ እየኖረ ነው። በፊት ደስተኛ ነበርኩኝ የዛሬ ሁለት ዓመት ምናምን ደስተኛ ነበርኩኝ። ቲክቶክን አላውቀውም ነበር እና ከቲክቶክ በኋላ ግን ትንሽ ማለት ወጥቻለሁ በጣም ከብዙ ክፉ ነገሮች ግን በቃ አናደል አንዳንድ ነገሮች ውስጥ ሰላም ይነሱኛል እና ያብቻ እና አንዳንዴ ስናደለ አንዳንድ ሰዎች በሚያደርጉት ነገር ውስጥ ይረበሻል። እና ያ ነገር አለ እንጂ በጣም ገና ነው። ኦኬ በጣም አሪፍ። የአንቺ ደግሞን በጣም በጣም የአንቺ ደግሞ እየረበሸሽ ያለው ከቅርብ ጊዜ በኋላ ነው ብለሽናል። በተለይ ደግሞ የሰዎች ነገር እየረበሸሽ ነው። መፍትሄው የአንቺ ደግሞ ቀላል ነው። ባይዘው አንቺ ብዙ አታደርግም። አሪፍ ነው የአንቺ እንደ አንቺ አይነት ነው። ያብዛለን ምንድን ያንቺ መፍት መሰለሽ? እሺ የማርያም እንደሚታርግልን ከሚያበሳጩሽና ማንም አላስገደደሽም፣ እነሱ ማየት ባይዘወይ እነሱም መስማት እነሱ ማየት ማንም አላስገደደሽም። ስለዚህ ጥሩነቱ ብሎክ የሚባል ነገር አለ። ማየት የማትፈልጊያቸውን ነገሮች ብሎክ፣ መስማት የማትፈልጊያቸውን ነገሮች ብሎክ፣ ሰላምሽን የሚነሱትን ነገሮች ዴሊት የሚባል ነገር አለ። ቅድም እንዳውቅሻለሽ አይደል? እጃችን ላይ ነው ያለው እጃችን ላይ ስላለ በተለይ ስትያቸው ሰላም የሚነሱሽ፣ ውስጥሽን ረፍት የሚነሱሽ ሰዎች ካሉ የመጀመሪያው መፍትሄ፣ አንደኛ አንቺም ወደ የሆነ ቂም ውስጥ በቀል ውስጥ ሀሜት ውስጥ እንዳትገቢ በተቻለ መጠን ከእንደዚህ አይነት ክንትን ስብስብ ወይ ደግሞ ከእንደዚህ አይነት ሰዎች በተቻለ መጠን መሸሽ አለብሽ። ምክንያቱም ማኔጅ ማድረግ አልቻልሽም፣ ያበሳጩሽ ነው ሰላምሽን የነሱች ነው። እንደዚህ ባይዘወይ የምንሆን ሰዎች አለን። እሷ ብቻ አይደለችም። ብዙ ጊዜታችሁ ከሆነ በቃ ስራዬ ብለው የሰዎችን ነት የሚካተሉ ሰዎች አሉ። ሳወዱ ማለት ነው። ከፍቅራቸው ሊሆን ይችላል፣ ከመሳሳት ሊሆን ይችላል። ግን በጊዜ ሂደት እነዛ ሰዎች ላይ በቃ እነዛ ሰዎች እያስጠሏቸው ስለነዛ ሰዎች ክፉ ነገር ልባቸው እየቋጠረ እየቋጠረ ይመጣል። ይሄ ደግሞ እግዚአብሔር አይወደውም ባይዘወይ ምክንያቱም ወደ ሀሜት ሰው ለራሱም ያማል፣ ለጓደኛውም ያማል። የመጀመሪያው ሀሜት ሰው ለራሱ የሚያማው ነው። ለምሳሌ ሚስራይን ለሰው ሳልነግራት ልክ አሁን ለብል በሆዴ እች ምን አይነት ዋናት ናት እና ያልኩ ሳገኛት፣ ግን ሚስራ እያልኩ አቁላባበስኳት። በጣም ክፉ ሀሜት ነው። የሀሜት የኔ ቆንጆ፣ የኔ ፍቅር፣ የኔ ማር ምናምን፣ የኔ ፓፓያ ደግሞ በድሮ የኔ ብርቱካን፣ የኔ ሙዝ። ከዛስ እንደዚህ ያላችሁ ሰው ደግሞ ዞሪና ደግሞ በደንብ አድርጎ ደግሞ ያስገባላችኋል። ይሄ በጣም ክፉ አሜት ነው። ይሄ በጣም ክፉ በሽታ ነው። ባይዘው በጣም በጣም ትልቅ በሽታ ነው። በቃ እና የመጀመሪያው እንደዚህ ሰዎች ሰላም የሚነሱሽ ከሆነ መራቅ፣ መሸሽ፣ በቃ ራቂ። እውነቴን ነው የምልሽ። ኮንትሮል ማድረግ ቻይ። በቃ በህይወትሽ ላይ ሶሻል ሚዲያውን ኮንትሮል አድርጊ፣ እሱ ኮንትሮል እንዲያደርግሽ። አሁን በጣም የተቸገረው ነገር ሶሻል ሚዲያው እኔ እኮ ብሎክ በጣም አድርጌያለሁ። በጣም ማለት በህይወት እንዳይገቡና ድጋሚ ነገሮችን እንዳላሰብ ማለት አሁን የነበርኩበት ብዙም ታውቃለች። ልጠፋ የነበረች ነፍስ ነበርኩና፣ ከጌታ ቤት ልወጣ ከእግዚአብሔር ቤት ልወጣ የነበረች ነፍስ ነበርኩና ተመልሻለሁ። ግን እነዛን ሰዎች ብሎክ ባረግም ግን ሪከርዳቸው ይረብሸኛል። እኔ ደግሞ የምፈልገው እንድትጸልዩልኝ ኖርማሊ፣ ቲክቶኬን ዲሌት አድርጌ በቃ ከሶሻል ሚዲያ እንድጠፋና ሁላችንም በጸሎት በጣም ማለት ጥሩ ስምእሱም አንድ መፍትሄ ነው። ባይዘወይ ሶሻል ሚዲያ ህይወታችን አይደለም፣ እሱ ነው እና በቃ እተዋለ ለ ሁላ የምትገኘው ግን ቲክቶክ ላይ ነው። አይዞሽ እንዴ ልታለቅሽ አይገባም እህት አለም እህቴ፣ እህቴ፣ አረ በደንብ ስሚኝ። ለቲክቶክ ልታለቅሽ አይገባም። እጄስ ሲምፕል ቴክኖሎጂ ለቲክቶክ፣ ደግሞ ጭራሽ ለቲክቶክ ቦታ እንዳትሰጪ፣ እመኝኝ ህይወትሽ በጣም እንዲሁም የኛ የድሮ ዘመን ምንም ነገር ሳናቅ በየዋህነት በቃላ ስልክ ቁጥር በስክሪብቶ የምንጽፍበት እሱ እራሱ እኮ በጣም የሚገርም ይወት ነው። አረን ስልክ ቁጥር ከምንድን ነው ስልክ ከመጣ ካልኩሌተር ከመጣ ሰነፋሎንም ብዙዎቻችን ኢትዮጵያ እያደርኩ በቃላችን ቁጥር እንይዝ ነበር አ ቴክኖሎጂ ባይዘው ወይ አሁን ችግሩ ይሄ ነው። ቴክኖሎጂ ሲቆጣጠረን ህይወታችንን በጣም አፔንዳውን እንደዚህ ያመሰጋቅላል። ስለዚህ እህቴ ከቲክቶክ መውጣት ካለብሽ ውጪ። ቲክቶክ ምንም አይደለም። ምንም አልበቃ ማለት ምንም አይደለም። በአጭሩ ተዘግቷል ነበር እንዴ፣ በራሳቸው እኮ ዘግተውት ነበር። አይሽ በቃ ነገሬ መጸለይ ምናምን ሁሉም ነገር አስቆሞኛል ማለት ትችላለህ ሁሉም ነገር በቃ። ውጪ ውጪ፣ እህት አለ። ምንም ችግር የለውም። ዝጊውና ውጪ፣ ዝጊውና ውጪ። ዝም ብሎ አፕሊኬሽን ነው ቲክቶክ ማለት የህይወት ቁም ነገርም አይደለም። እውነቱን ለመናገር እብድ የበዛበት፣ አስመሳ የበዛበት፣ በሽታም የበዛበት፣ ድራም የበዛበት ህይወት እኮ ነው ቲክቶክ። እንዲሁም ባይዘወይ ቲክቶክ ምን እንደጠቀመ ልንገራችሁ። እናንተን አላውቅም፣ የሰዎቹን እውነተኛ ባህሪ ያሳየ አይደለ አያችሁ? አረል የሰዎችን ባህሪ ሸዋጁም፣ ሌባውም፣ ድራማ ሰሪውም ህይወቱ ላይ ቃቃ የሚጫወተው ይኖ፣ አታላዩም፣ ክፉውም፣ ለገንዘብ ብሎ ሰውን የሚክደውም ለገንዘብ ብሎ እምነት የሚለውጠው ለወንድ ለሴት ተብሎ እምነት የሚለውጠው እናት አባቱን የሚሳደበው ወጥቶ ደግሞ ሃሜተኛው፣ እያንዳንዳችን የተደበቀ ህይወታችን አወጣው። ስለዚህ ይሄን ነገር ስታዩ አይ ይሄ ነገር ለህይወቴ ትምህርት ሰጥቶኛል፣ ስለዚህ እየተቆጣጠርኩት እቀጥላለሁ የምትሉ ከሆነ ቀጥሉ። ይሄ ነገር ምንም አይጠቅመኝም በህይወቴ ላይ ምንም ያመጣው ለውጥ የለም እንዲሁም ክፉ ነው። በቃ ህይወቴን እንዲሁም በጣም ግራ አጋብቶት አካላችሁ ደግሞ ዝጉ ናወጡ እንዴ! ከራስ በላይ ነፋስ ይባላል እኮ ራሳችሁን ውደዱ። ባይዘወይ ራሳችሁን ውደዱ። ቲክቶክ ምንም እኮ አይደለም እንዴ ምንም። ዝጊው፣ እህት ዓለም ዝጊው፣ ዝጊው፣ ዝጊው፣ ዝጊው ብሎካ። በቃ ማለት ከስልክሽ ራሱ አጥፊው። ታየዋለሽ ሰላሚ ሲመለስልሽ ብቻሽን እንኳን በረሃ ውስጥ ብትሆኚ ማንም በሌለበት በረሃ ውስጥ እኮ አባቶቻችን እየኖሩ ቲክቶክ የሚባል ቴክኖሎጂ እንዳለ እኮ የማያውቁ አሉ። ይዘወ ገጠር ያሉ እናቶቻችንና አባቶቻችን ያቸው ያላቸውን ሰላም እና ደስታ፣ ፍቅር፣ ንጹህነት፣ ቲክቶክ እኮ የለም። ምን እንደሆነ የማያውቁት እኔ፣ ገጠር በጣም ገጠር ውስጥ ያሉ ዘመዶች እና ለሰርጌ ባለፈው ተገናኝተን ቲክቶክ ስንል ምንድን ነው ቲክቶክ? ሰው ነው? አዲስ ልጃችሁ ነው? ስሙ ነው ይሉናል። ያላቸው ደስታ ብታይ በቃ ያላቸው ፈገግታ ያላቸው እውነተኛ ፍቅር በቃ የገጠር ሰዎች ነው። ንጹህ የሆነ ነገር ያዢ፣ ሰላም የሚነሳሽን ነገር አውጪ። ምንም ወደኋላ አለ በእሱ እንዳትደራደሪ። በአንቺ ሰላም ለማ ይሄ ምንም ድርድር የለውም። ከአንቺ በላይ ለአንቺ የሚያስብ የለም። ከአንቺ በላይ አንቺነትሽን የሚጠብቅ የለም። ባይዘቡ ከማንም እንዳትጠብቂ፣ በእጅሽ ነው ሰላምሻ ያለው። በቃ ያሬድ ከሆነ ሰላምሽ ይነሳሻለው ያሬድን አውጪ ከህይወትሽ ምንም ምንም፣ አይንሽ እንዳታሽ። እውነቴን ነው የምልሽ። ለምን አንድ ሰው አይቀርም ከሰው ግርግር፣ ከሰው ጫጫታ፣ ከጭብጨባ፣ ከሁካታው፣ ከአድናቆቱ፣ ዝም ብሎ ከመንቆለጳጰስ፣ ከሽንገላው አንድ ሰው በእውነት የሚወድሽ አንድ ሰው በእውነት የሚያፈቅርሽ ካገኘሽ በጣም በቂ በህይወት ላይ። ኦኬ እኔ አሁን ለምሳሌ አንድ ሰው አለኝ በህይወቴ ላይ ሚስት ያለች፣ በቃ አለቅ። እሷ ካለች በቄ ነው በጣም በቄ ነው የይሄ ግርግሩ የሰው ጋጋታው ምናምን አያስፈልገኝም። በቃ እሷ ካለሽ በቂ ነው። ለአዳም ሔዋን በቂ ነበረች፣ በቂ ናት። በቃ እረፍቱ ነበረች፣ ሰላሙ ነበረች፣ ደስታው ነበረች፣ አጋዡ ነበረች፣ በቂ ናት። በቃ ብቻሽን አንድ ሰው ንጹህ ሰው ካገኘሽ በቂ ነው። ህይወት ባይዘወይ እንደዛም ባይገኝም ከእግዚአብሔር ጋራ በመንፈስ ህይወትሽ በርትተሽ በህይወትሽ መልካም መልካም ነገር እያደረግሽ የሰዎች ጥሩ ሰው ህይወት ይቀጥላል ባይዘ ወይ እና እንደዚህ እንዳታለቅሽ የት አለም ለዚህ ደግሞ ይለቀሳል ይበናት ሰው እንዲሁም ለቅሶሽን በርካክ ብላይ ጸሎት የምታደርጊበት አድርጊ፣ ለእግዚአብሔር አቅርቢው። ባሽ እሺ እቴ ሰው እንትን እንዳት አሁን ቲክቶክ አደለ አንድ ልማድ የሆነብሽ እየነዳው ስለሆነ ድምፅ የሚረብሻችሁ ከሆነ ይቀርታል። ቲክቶክ አደለ አንድ ልማድ የሆነብሽ በቲክቶክ ፋንታ ደግሞ አዲስ ልማድ ጀምሪ። አሉ እኮ ብዙ ልማዶች አሉ፣ በጣም ብዙ። ጎሄድ ስልክሽን አጥፊ እና ቲክቶክሽን አጥፍተሽ ጂም ግቢ፣ ዘጥ ዘጥ በይ፣ ትንሽ ሮጥ ሮጥ በይ። እውነት በቃ አዲስ ልማድ ደግሞ አምጪ፣ በህይወትሽ ላይ ነው። መጽሐፍ ማንበብ ከሆነ ጎሄድ መጽሐፍ አንብቢ፣ መንፈሳዊ መጽሐፍትን ራሽን አስታዋቂ መጽሐፍቶችን አንብቢ። ዎክ አርጊ ነው፣ በፓርኮች የተለያዩ ኤሪያዎች ሄደሽ ቪዚት አርጊ። በቃ እንደዚህ አዳዲስ በጣም ገና ብዙ ያለ መርሻቸው በጣም ብዙ ደስ ደስ የሚሉ ነገሮች አሉ። እግዚአብሔር የሰጠን በዚህ ዓለም ላይ እዚህ ዓለም ላይ ያለው ሁሉ ክፉ አይደለም። መልካም ነገሮችን ብዙ አሉ፣ በጣም ብዙ አሉ። በጣም እኛ ያላወቅናቸው ናቸው፣ ውሏችን የጋረደብን እንጂ በጣም ብዙ አሉ። ስለዚህ አዳዲስ ልማዶችን፣ ዘፈን ከሆነ ሰላም ያሳጣሽ መዝሙር ሽማዳ መጀምሪ። በቃ የሆነ ቆራጥ ሴት አለች አይደለም ቁርጥ አድርጋ ብርት ብላ ነው። ይሄ አያስፈልገኝም፣ ይሄ አይጠቅመኝም። ለምሳሌ ኳስ ምናምን ትወጃለሽ። ምን እንደ የምትወጁ የስፖርት አይነት ወክ ማድረግ ነው እንጂ ብዙ ስፖርት ላይ ብዙ አድለው ወክ፣ በቃ ወክ አርጊ ይነው ወክ አርጊ። ደግሞ የሆነ ግሪን ኤሪያዎች በጣም አረንጓዴ የሆኑ ቦታዎች በጣም ይሄ ናቹራል ነገሮች የኔቸር የተፈጥሮ ቦታዎች ምናምን ካገኘሽ መጽሐፍሽን ይዘሽልሽ መንፈሳዊ መጽሐፍ የሚሆን ዋሴ ብቻ መጽሐፍ በህይወት ላይ የሚጠቅምሽ መጽሐፍ ይዘሽ ቁጭረሻን ብይዛ ሻይሽን ያዥ ቡና ሽንያዢ አላውቅም፣ የምትወጁን ነገር አላውቅም። እንደኔ ውሃ የምትወጁ ከሆነ ውሃ ሽንያዢ። ከዛ በቃ እንደሱ አርገሽ ጆሮች ላይ ኢርፎንሽን ሰክተሽ መዝሙርሽን እያዳመጥሽ ከራሱ ጋር ያው እንትን እያልሽ ሞክሽን አርጊ ይኖ ውጪ። በቃ ይሄ ለአንቺም አሁን ከሆነ ማንም ማንም ማንም ማንም አንቺ ህይወት ላይ የሚያመጣው ተጽዕኖ እንዲሆን ማድረግ አትፍቀጅ። እኔ ማ አሁን እንኳን እንደዚህ በመክሪ ሰው እኔ እንኳን እንደዚህ መክሪ ሰው የሚጠቅምሽን ብቻ ውሰጅ ከእኔ ከዛ በኋላ የራሽን ህይወት መቀጠል ነው። እና ብርትት ቤ ብቻሽን እንኳን ብትቀሪ አስተዊ አንቺ ብቻሽን አይደለሽም። በሰው ሰውኛው ሲታይ ብቻሽን ነሽ ይባል ይሆናል፣ ብቻሽን ግን አይደለሽም። ክርስቲያን ነሽ። እግዚአብሔር ከአንቺ ጋር አለ። እንደ ደመና የከበቡሽ ቅዱሳን አሉ። መላእክቱ ከአንቺ ጋር አሉ። ክርስቲያን ብቻውን ሆነ ያቅ ብቸኛ ብቸኛውን አቅም። ለዚህ ነው በመነኮሳት በበረሃ ሲሄዱ በበረሃ ሲኖሩ በቃ ማለት እኔ እንደ ኦርቶዶክስ ነው ማወረሽ እምነትሽን አላውቅም፣ ግን በቃ አሁን አባቶቻችን መነኮሳት በበረሃ ሲኖሩ ማንም የለም እኮ፣ ግን የሚገርምሽ እልፍ ናቸው፣ በቃ ብዙ ናቸው። ብቸኝነት ስሜት አይሰማቸው ይኖ ከአለም ጫጫታ ርቀው፣ ከጩኸቱ ርቀው፣ ከአለም ብልጭጭ ርቀው ሲሄዱ ምንም የቀረባቸው ነገር የለም። እንዲሁም በጣም ደስተኛ ናቸው በጣም ምክንያቱም ለእነሱ ደስታ መብል፣ መጠጥ፣ ግርግር፣ አድናቆት ይሄ በቃ ጭብጨባው፣ ይሄ በቃ ምናምን መቆለባበሱ አይደለም። ለእነሱ ለእነሱ ረፍታቸው ክርስቶስ ማግኘታቸው ነው። አይሽ ስለዚህ በጣም ደስ ያበቅ ሙሉ ናቸው። እንዲህ አባቴ ምን ነው እዚህ በቃ ለብቻት ማ እኔ ብቻ ያለው የሚሉሻል። ይህ ማን ነው ብቻ እኔ ብቻ ነ እንዲሉሻል። እንዲሁም ብቻ ነው ያለው አንተ ነው ምክንያቱም እኔ ብቻ እንዳልሆንኩ ብታቅምሩ አንተ ብቻን አለመሆንን ታውቀው ነበረ ያሉኝ አባት አሉ እና ስለዚህ አይዞ ሸት አለም ከሚዲያው ውጪ አዳዲስ ልማዶችን አዳዲስ ሀቢቶችን ወደ ህይወት ሻምጪ። እንዳኩሽ ጂም መግባት ከሆነ ገ ጂም ግቢ። ጸሎት ጊዜሽን ረዘም አድርጊው። ከእግዚአብሔር ጋር የምትንበረከኪበትን ጊዜ ረዘም አድርጊው። ከቲክቶክ ከሶሻል ሚዲያ ስቶች ውጪ ትልቁ የምታገኙት ጥቅም ጊዜ ይኖርሻል። ባይዘው ኦኬ ጊዜ በጣም ታገኛለሽ። ሞክሮች ታውቂያለሽ። እሱን እኔ አሁን እንደዚህ ጾም ሲገባ የኔ ልምድ አንድ ነገር የሚጠቅምሽ ከሆነ ንገርሽ፣ ጾም ሲገባ ከሚዲያ እወጣለሁ። ጾሞች ሲገቡ ልክ እንደ ጾም ሲጀምር ከሚዲያ እወጣለሁ። ለምን እንደ አንደኛ የጸሎ ጊዜ በደንብ አገኛለሁ፣ ወደዚ ከእግዚአብሔር ጋር የምነጋገርበት ጊዜ አመቻቸው ለራሴ። ሶስተኛ ደግሞ ራሱን ቲክቶኬን ወይም ሶሻል ሚዲያውን ተቆጣጠርኩት ማለት ነው። ስፈልገው ከፍተዋለሁ፣ ስፈልገው ዴሊት አደርገዋለሁ። ሳይሽ አይቆጣጠረኝም ማለት ነው። ያለ ቲክቶክ መኖር አልችልም አለልም። እኔ በቃ ዴሊት አድርጌው ሁለት ሰው ሰው ጠፋ ብዬ ደግሞ ድጋሚ ይመለሳሉ። ካስፈለገኝ ካላስፈለገኝ፣ ነው በዛው ይቀራል። ርስ ምን ይቀርብኛል? ምን የሚቀርብኝ ነገር የለም። ከቲክቶክ ስትወጪ የጸሎት ጊዜ፣ ቤተክርስቲያን የምትሄጅበት ጊዜ፣ የምታነብበት ጊዜ፣ ከጭንቅላትሽ ጋር የምትማክሪበት ጊዜ፣ በስራሽ ቦታ ደግሞ ተጨማሪ እውቀት የምታገኝበት ጊዜ በጣም ሰፊ ጊዜ ኢቭን በስርዓቱ እንኳን የምተኝበት የእንቅልፍ ጊዜ ታገኛለሽ። ከእንቅልፍ አቅም እንኳን ጥሩ እንቅልፍ ታገኛለሽ። እና እንደሱ አድርጊ፣ ምንም ነገር እንዳይሰማሽ ምንም ምንም ወንድምሽ አረል አባትሽ አረል ወይ ባልሽ አረል። ቲክቶክ እንደዚህ ነው እና በእሱ አርጊሽ የት አለም እና በርች አዞሽ። እግዚአብሔር ካንቺ ጋር ይሁን። አመሰግናለሁ ወንድሜ፣ አሪፍ እሺ